በፊት ነገር ምንም ነገር የለም፣ ምንም ነገር የለም። መጽሐፍቶች አሉ። እንደዚህ እንደዚህ ለማየው መጽሐፍቶች አሉ። ቁርአን ነው ምንድን ነው ብዬ ሳይ ቁርአን። ወንበር አሉ ሳይ፣ አረብቶች ዱቅ ዱቅ ብለውበታል። ስለዚህ መሬቱን አየው። መሬቱን ሳይ፣ እንደዚህ ምንጣፉ መስመር መስመር መስመር አለው ሰዎቹ ነው የማየው ከዛ እንደ አጋጣሚ ብዙ አይነት ናቸው። ነጮች አሉ፣ ሱማሌዎች አሉ፣ ሱዳኖች አሉ፣ ሀበሾች አሉ፣ ፃኖች አሉ ምናምን ዳይቨርስ ነው። ከዛ የሆነ ሴትዮ አርጋ ነካችኝ ነካችኝ ነካችኝ እኔ ውው ስትነካኝ መጣብኝ በቃ ልትነጭ ሰኝ ነው ያልኩት። መች ቀረ ምናምን አይነት አዟዟር ነው። ዞር ብዬ አየኋት። እሷ ራሷ ለእኔ አዝና ማለት ነው። ዝም ብዬ መንገድ ላይ ቆምና ቦታ ትልቅ ሴትዮ እኮ ነው። ቦታ ለቀቀችልኝ። አንግባባን በቋንቋ ሱዳን ይነቻለችኝ አመል ባለ በኋላ እኔ ሱማሌ መስለኝ ነበር ምናምን አየኋት። ሴትዮዋን ትልቅ ሰው ሆነ ለእኔ ቦታ መልቀቅ። አሁን እንግዲህ እንደ ክብር እያ የለመድነው ጉዳይ አላለን እንደ ክብር ጉዳይ እሳቸው ክብራቸውን እንትን ብለው ለእኔ አመቻችልኛል። ከዛ ድጋሚ እንደዚህ ብላ ሕፃናቶች ምንም ሁሉም እንደዚህ እኔ ወደ ሰላሳ ወደፊት ጠጋ ብያለሁ ነገር እና ፊታቸውን ነው የሚያየው የሰዎቹ ገጽታቸው ልክ ኢማሙ በዛን ሰዓት ምንም አላቅም መናገር ሲጀምሩ ምናምን ሁሉም መስመር መስመር መስመር ይዘው ገጽታቸው ተቀየረ። በቃ ወደ ስክነት ነገር እዛ እኔ እላለሁ ማለት ከዚህ ጋር ነጭ ሴት እያለች ከጎኔ ከዚህ ጋር ሱዳኗ ሴትዮ ሱዳኗ ሴትዮ አሁንም እጁ አያርፍም እንደዚህ ድቅ ብላኝ ትኛለች። እኔ ምንድን ነው ስለካ ወደፊት ከሄድኩኝ አላሰግድ የሆነ ሰው መጥቶ እንትን ላይ ልወድቅ ነው ወደኋላ፣ አየር ላይ ነኝ ያለው ለእኔ ያስባ መስመር እንድ እኔ ከሰው ጋር ማላቀው ሰው ጋር መነካከት ምናምን አልወድም ምናምን እንደዚህ በቃ በክብር ነገር ኔትሪ መመለክ አለበት ፈጣሪ ያለምንም እንትን አታውቅኝ በቋንቋ ጀንጅኛት ነው በቃ ላይክ ለእሷ ከዚህ በፊት ያደረኩላት ሁለት አኖሮ ነው ምናምን አታውቅኝም። ሰለምቴ ሉን አታውቅም ማሉን ምን አታውቅም። የሰጡኝ ክብር ያሳዩ ስነ ምግባር የሆኑት ነገር ከማላውቃቸው ሰዎች አላህ ሲያስተምረኝ አላውቃቸውም። በጣም በክብራቸው ትልቅ ሴትዮ ናቸው። ራሳቸው ማመጻደቅ ቢፈልጉ እንደዚህ እንደዚህ በቃ ሰላታቸው ላይ ነው ፎከስ እንደዚህ አይነት እንትን አይቼ አላውቅም እና ደንግጫለሁ። ነገር እና አወዝ ሊትራሊ ሻክ ህፃናቶችን በፊት ስና ምናምን ህፃናቶችን ቁፍጥንጥን ብለው የጫጫታ ምናምን የለም። ለዛች ደቂቃዎች እስከሚያልቅ ድረስ የኢማሙ ድምፅና አሜን ምናምን ሲል ይህ ነፍሳችሁ ስብስብ ነገር አላለ ያለ ግነት በቃ የሚሰጠው ቫይብሬሽን እኔ ኖ ወርድ በቃ ኖ ወርድስ ማለት የሰጠኝ ንት ስሜት ቃላት ነው ያጠረኝ። እና ከዛ በኋላ ስንጨርስ ስጨርሱ ምና ሚሳ ሰላም ምናምን ነገር ነው ቲክቶክ ላይ አቅሻለሁ። ነው እኔ ለራሴ ደስታው በቃ እንደዚህ። እኔ ስደሰት ደግሞ ጥርሴ እዚህ ድረስ ነው የሚደርሰው እነዚህ ግልፍጥ ነገር ነው የምለው እና እንደዚህ ብዬ ነው የማያቸው ሁሉንም ሰዎች ጋር ማውኛል። ቀለይ ዋው እዛ ሱረቱል ካፍ እናንብብ ብለን ቁጭ አልን አነበብን ምናምን። ከዚ ሰ ውሃው ምንድን ነው ስ ለካ ሰዎች ናቸው አሁንም የሚያመጡት እንጂ፣ ንጹህ ግድግዳው፣ ንጹህ ምንጣፍ፣ ንጹህ በቃ ምንም ነገር የለም ንጹህ ነገር ሰዎች መተውበት አምልከውበት ይሄዳሉ በቃ አምልከውበት ይሄዳሉ። እዛ ቦታ ላይ በነጽህና አምልከውበት የሚሄዱበት ምስል ኢማጂኔሽን እዚህ ጋ ቅጥርጥት ሲሆ ምናምን እንደ ፈጣሪ አላ አለ አርገው ቆመው ለፈጣሪያቸው በዛ በሰከነ ፊታቸው ሰግደው የወጡ ሰዎች ናቸው። እነዛ ሁሉ ሰዎች እንደዛ ተጠቅጥቆ አንድ መስመር አንድ መስመር ምናምን ነው የያዙት። ሲወጡ ከዛ ያቺ ጫማ ትጠፋለች። ማንም ትዝ አላልኩትም የኔን ጫማ ምናምን፣ ሁሉም የራሱን ጫማ እያደረገ። ሌላ ቦታ ቢሆን ጫማችሁ ጠፍቶ ሌላ ትኩሳት ጫማዬ አለ ጫማዬን አርጌ እየተፈነጠስኩኝ፣ በቃ ለመጀመሪያ ጊዜ መስጊድ ሲሰገድ በህብረት የሚሰጠው ስሜት በጣም ነው ደስ የሚለው። በእኔ ማውቀው ከመልጋ ብቻ ስለነበር እዛ ሰዓት ከማላቃቸው ሰዎች ጋር የተደረደርኩት እና ስሰግድም ለማን የሚሰገደው እሷ ትልቅ ሴትዮ፣ እኔ፣ ይጫረቧ፣ ህፃናቶቹ፣ ከፊት ያሉ ታማሚዎቹ ሰዎች እንዳለ ለዛች ደቂቃ በሙሉ ለአምላካቸው ነበር የሚያመሰግኑት፣ የሚሰግዱት፣ የሚለምኑት ነው። በአንድ ድምፅ ውስጥ በአንድ ቋንቋ እንዳልኳቸው፣ እኔ አማርኛ ተናጋሪ ነኝ፣ ሱዳኑ አለች፣ ብቻ አረብ ናት። እንግዲህ የተለያየ ዳይቨርስ የሆንን ሰዎች ለአንድ ለአምላክ በአንድ ቋንቋ በአንድ ተግባብቶ ሁሉም ሰላቱን አድርጎ ይወጣል ማለት ነው። ኢትስ ሶ ቢውቲፉል ራይት። አንድነት በቃ ዓለም ላይ የምትናፍቁት ያለ ምንም እንትን አንድነት መስጊድ ውስጥ ነው። ያለ ከለር፣ ያለ እድሜ፣ ያለ ምንም ንጽጽር እዛ ቦታ ላይ ሁሉም ለአምላክ ብቻ ለማመስገን፣ ለክብር፣ ለዝና፣ ለምና እዛ ላይ የተንጠለጠለ እንትን የለም። ስቴጅ ላይ ቆሞ ምናምን ነገር ወደ ጎን፣ ወደ ግራ ምናምን የለም። የሚያስተባበር እስቲ አንቺ እዚያ ጋር፣ ሁሉም እራሱን አስተባብሮ እራሱን ተያይዞ እንዳልኳችሁ ምናምን፣ በስነ ምግባር በዛ ስክነት ውስጥ ግርግር የለ ምናምን የለ። ሁሉም ደግሞ ያው እስልምና እንደምታውቁት ንጽህና ነው። ሁሉም ታጥብ፣ የሚፈልጉ ሳይታጠቡ ቢመጡ እንኳ ምን አለ፣ እዛው መታጠቢያ አለ። የት ነው እንደዚያ ያያችሁት? ሊትራሊ መታጠቢያ አለ። እግራችሁን ከየትም እርገጡ ከየትም ታጥባችሁ የምትመጡበት እጃችሁ ምናምናችን ትጥብጥብ ብላችሁ የምትቀርቡበት ቦታ ነው፣ እስልምና ቦታ ማለት ነው። የምጣፋቸው ላይ እነሱ ነው ጠረን የለስ ሜል ወይ ዊርድ የሆነ ሽታም አለ አይደል? አንዳንድ ጊዜ በጣም ምንም ነገር የለም። ዊርድ ሽታም የሚባል ነገር፣ እኔ በጣም አፍንጫ ሴንስቲ ነው። ከባድ ሽታ ምናምን መቋቋም ስለማልችል ፐርፊም እኳን ኤክስትሪም ሊሆን ሁሉ ጊዜ አፍንጫ ኢንሳንሽ ምና የምታዩ አለርጂ ስላለብኝ ነው። ከባድ ነገር ከሸተተኝ በቃ ነው ራሴን የሚያመኝ ምና። እንደዚህ አይነት ዊርድ ሽታ የለ፣ ባህግ ምናምን የለ፣ ምስል የለ፣ ቅብጥር ስዮ የለ ምናምን። እራሱን ሰው ሜዲቴት ያደረገበትም ሆነ ጽድት ያለ ቦታ ከሆነ ብቻችሁን ሄዳችሁ ቁጭ ብትሉበትም የማይደብር ቦታ ነው እና የመስጊድ ኤክስፔሪየንስ ይሄንን ይመስል ነበር እላችኋለሁ ሌላ ሌላ አንድ ጥያቄ ያመለጠኛል። ጫማዬንማ ይዤ አትወጣሁኝ ጫማዬ ታሪከኛ። ማን ትዝ ብሎ ቴኒ ጫማ እነሱ አምላካቸውን አምልከው ሁሉም ለጥ ለጥ ብለው በቃ ጥለው ወጡ። ሲሄዱም በቃ ኤምቲ ንም ዘ ቁጭ ብሎ ምናምን የለም። ሳንቲም ስብሰባ የለም። ሳንቲም ስብሰባ በእንትን እንታቆጣለን። ሳንቲም ስብሰባ

በቃ ላይ የአንድ ሰው ድምጽ ብቻ ነው። ላይ ከአምስት ስድስት ሰው ውስጥ ምን ግራ የሚያጋባ ነገር የለም። ሊድ ነው የሚያደርገው ድምፁ፣ እሱን ተከትለ መስገን ነው። ምንም ድራማ የለውም እኮ ላይ እሱ የሚናገረውን ቃላቶች ከወቅ የሰላት እንትኖቹ ላይ ሲምፕል ነው። ከዛ ደግሞ እንደውም እኔ ገና የዛን ሰዓት ላይ በደንብ ያላፈስኳቸው የቁርዓን እንትኖች ነበሩ እና ቤዚክሊ ሱረቱል ፈትያ ብቻ ነው ከሱንም በመከራ ከዛ እኔ በቀስ እያልኩ ነው። በአንዴ ሙሉ ሰላትም ብቻዬን ለማድረግ ትንሽ ቀናት ፈጅቶብኛል። እንደ ሰዎች በጣም ቀና ነው፣ በአምስት ቀን ቻልኩ አራት ቀን ቻልኩ ምናምን ሲሉ እኔ ለመስገድ ማለት ነው። እንደዚህ ግንባሬ እንደዚህ ሲሰገድ ምናምን ጠፍቶብኛል፣ ረጃ ማለት እና እንደዚህ እጅ ተደርጎ እንዴት ነው ስሞክር ግንባሬ ሊትራሊ የማወራችሁ ነገር ወላሂ

አን እንጃ አሁን ወደ አራት አምስት እየደረሱ ነው ስራዎች። ነፍስ እንግዲህ እዚህ ጋር አልቀራላችሁ መቼም፣ አልቀራም። አቃለው አቃለውም ለማለት ከናውቀቴ ይሩቅ ነው እና አሁንም አሁን ፕሮግሬስ ይሄ አሁን ያለውበት ፕሮግሬስ ላይ ነው ከዛ በኋላ ያለው ከዛ አምላኬን ለማምለክ ገና ልምምዶች አሉ እውቀቶች ገና ይቀራሉ ብዙ እየተማርኩ ነው በዚህኛው ዜሮ ሌቭል ነኝ በጣም እዛ ጋር ቅድም ያወሯቸው እውቀቶች ምናምን እንዳልኳቸው ከዜሮ ስለሆነ ቤዚካሊ ዜሮ ክፍል አርጋችሁ ቁጠሩ በእናንተ ስታንዳርድ እንኳንስ እንትን ገና ነኝ በጣም በጣም ገና ገና አልሐምድሊላህ አክዲዬ እንዴት ነሽ? አልሀምድሊላሂ አምላኬን ቢያንስ አንድ ነገር አውቃለሁ። አልሀምድሊላሂ አላለሁ አልሀምድሊላሂ ብላችሁ ፍ እሷን አውቃለሁ። ምንም ነገር የተደረገልኝ ስለሆንኩኝ ብላችሁ ይቃል ከምስጋና ውጭ ብዙም ቃላቶችን አልሐምድልላህ ፈጣሪን አመሰግነዋለሁ። አልሐምድልላህ እሱ ነው እና እናንተ ፊት ቆሞ እንደዚህ ለማውራትም የሚያበቃ እውቀት ኖሮኝ ሳይሆን አትሊስት ግን አንድ ሰውም ሰምቶ የሆነ ሰውም ሰምቶ ለምን እስልምና መንገድ ቢሆነው የሆነ መንገዱ አድካሚውን ጆርኒ ቢያቀልለት ጥያቄዎቹ በምን በምን ቢጠይቀው ቢገባው በሚል ጆርኒዎችን እንጠይቃለን፣ እንማማራለን እኔ ብቻ ሳልሆን ስል የሰለምቴዎችንም ኖና ነገሩን የምንለው ፐርፐስሊ አንድ ሰው ቢሰማ ነው። መንገድ ብርሃን ሊሆን ይችላል። እና አልሐምድሊላህ አላህ ድንቅን ነው ያደረገው። በየቀኑ ድንቅንም ሲያደርግ እያየን ነው። እኔ የማውቀው ቃል እሱም ብቻ ነው፣ ማመስገን ነው። ዱዓም ገና እንዴት እንደሆነ የማላውቅ በደንብ እየተማርኩ በፊት አሜን እንኳን አላልም። ለማን ነው ማመልከው? ለማን ነው ማመሰግነው? ምን ብዬሽ ነው የጠፋብኝም መንገድ። እኔ አሜን እላለሁ ለሚደረግልኝ ለእነ ሰዎች አሁን ላይ እና የተደረገልኝ ብዙ ብዙ ብዙ ነው። ምን ተደረገልሽ ላላችሁ ከቤተሰብ አንድ ጥያቄ የጠየቀው ልጅ ያ አልሐምድሌላ እንዳልኳችሁ ነው። ከኔ እኔ መጀመሪያው ሙስሊም ነኝ ለቤታችን፣ ለዘርም የመጡበት መንገድም ገና ገና ሩቅ ሊያረጋቸው ይችላል። ግን በእኔ ዙሪያ ቢያንስ ቤተሰቦቼ በእስልምና ዙሪያ ላይ ስድድብ ምናምን የለም። አንቺ ሙስሊም እስልምናሽ፣ እንደዚህ አንቺ እንደዚህ ደፍረው ነው የፊት እንደዚያ አያረጉም። ጓደኞቼም ብዙዎቹ ወደ ጥያቄው መንገድ ገብተዋል። ቲክቶክም ላይ የምታዩቸው ጓደኞቼ ሞር እንደውም ገብተውበታል። ንጽጽር ውስጥ ገቡ። ግማሾቹ ድሬቨን ሆነው ግማሾቹ ወደ ስልምና መጡ። ምናም ሰው እኔ የማውቀው ገና ከዚህ በኋላ ብዙዎች እንደሚሰልሙ አውቃለሁ። ፈጣሪ ሂዳዩ እንዲሰጣቸው ላደረግላቸዋለሁ ግን ኢንሻላህ ወደፊት አላህ ነው የሚያውቅ። አሁን ላይ ግን ቢያንስ የምረበሽበት ቦታ ላይ አይደለም። እንደ ብዙ ሰለምቴዎች የነበረኝ የመጀመሪያ ስትራግሎች እዚህ ላይ የማላውራቸው ከባባድ የሆኑ ስትራግሎችን አላህ አቅሎልኛል፣ በጣም አቅሎልኛል። አላህ ያቅማችሁን አይደለ፣ አቅሎልኛል። በጣም የሚያስፈሩ አሁን እዚጋ ባውራችሁ ከባድ የምትሏቸው ለእኔ ግን አልፌያቸዋለሁ። ለሰው ጭንቅላት የሚከብድ የሚባለውን ቦታ አላህ ረድቶኝ ማንም አይደለም። ለዛ ነው ብዬ አምላክ አለ አለ አምሳ ጊዜ ቅብርር ብዬ የምናገርልሀል አምላኬ ስለተደረገ በዓይኔም ስላየው ነው ስትጠይቁት የሚያደርግ የሚሰማ አምላክ መሆኑን አመ ሊቪንግ ፕሮፍ እኔ ነዋሪ ተንቀሳቃሽ ፕሮፍ ስለሆንኩኝ ነው። ጸልዬው ጠይቄው ያልሆነልኝ ነገር የለም ተደርጎልኛል። መፈራቸውን ቦታ ላይ እናንተ ብትሆኑ ብዬ ማቅረብ ራሱ አልችለው በሰው ጭንቅላት ሊከብድ ይችላል ሃይማኖትን ሊያስጠባው ይችላል የምትላቸውን የመጡብኝ ፈተናዎችን ሃይማኖቴ ላይ ሞር ስቲክ እንዳደርግ እንድበረታ እንድ ቆም እዚህ ግራውንድ ላይ አላህ ረድቶኝ ነው። ሰዎችንም ልኮ ይሁን ዋቴቨር ሪዝን ኖሮ ትሁን አላህ ስለፈቀደና ስለፈቀደ ብቻ ነው እና እንደሆነ እኮ ሲሉኝ፣ እንዴት ነው ማለት እንዴት ነው በፈጣሪ ምታስቡት? እናደዳለው ማለፍ ይቻላል የሚያሳልፈው ባታልፉ እንኳን ሰብርን ስጠኝ ብሎ መጠየቅ የመሰለ ነገር የለምና ያሳልፈናል። ስለዚህ ኢንሻላ ኢንሻላ በመከራ ነው የተማርኩት። አንድ ህፃን ልጅ ነች ያስተማረችኝ። እዚህ ቲክቶክ ላይ መታ የአንድ ወንድማችን ለች ልጅ አለች፣ ቁራን የምትቀራ እና የሆነ ነገር ብላ ኢንሻላ ትለኛለች። እኔ አልልም እና ነገር እየው ካልገባኝ እኔ ገገማ ነገር ነው ነገርነ ሪ እኔ ነገር እንገናኛለን ሲያ ነገር እንገናኛለን አይደል ስላት ኢንሻላ እሷ ጥንጧለች ነገ ለፈጣሪ ትታ፣ እኔ ግን ነገ እንገናኛለን ብዬ ስናገር ከልቤ ነው። ያስተማረችኝ ከዚያ በኋላ በተቻለኝ አቅም ስቲል ለርኒንግ ኢንሻላ